ዛሬ እንግዲህ ይዤላቸው የመጣሁት ሁለት አዳዲስ አዳዲስ ነገር ነው። አንደኛው እንግዲህ በሩታ እርግዝና አስመልክቶ ብዙ ነገሮች እየተወሩ ብዙ ነገሮች እየተነገሩ ይገኛሉ። አብርሽና ሩታም እንግዲህ ማንንም አንሰማም በማለት እንግዲህ ደስታቸውን እያጣጣሙ ይገኛሉ ማለት ነው። ስለ ሩታ እርግዝናም እንግዲህ ብዙ ሰዎች ብዙ አይነት ሀሳብ፣ አስተያየት እየሰጡ ይገኛሉ። ሀሳብ ከመስጠት ወደ ኋላ ያለ የለም። ብቻ ግን በደንብ እስኪ ስለ አብርሽና ሩታ በደንብ እናወራበታለን ስለ እርግዝናዋም ማለት ነው። ዛሬ እንግዲህ እንደምታዩት በትልቅ ሰርፕራይዝ መጠዋል። አብረሽ ለሩታ ትልቅ ሰርፕራይዝ አድርጓታለና ያ ምንድን ነው የሚለውን ነገር ደግሞ አብረን የምናየው ሀሳብ የምንሰጥበት ይሆናል። ሌላኛው ደግሞ እንግዲህ ትንሱ ከብዙ ልፋት በኋላ ከብዙ ለቅሶ፣ ከብዙ ልመና፣ ከብዙ ጭቅጭቅ በኋላ እንግዲህ ብዙ ሰዎች ሰድበዋት ነበረ። በስተመጨረሻም እንግዲህ ወደ አላዛር ተመልሳ መጣለች ማለት ነው። በፊት ለምን እንብኛለች፣ አሁንስ እንዴት መጣች የሚለውን ነገር አላዛርስ ይህንን ነገር ተቀብሎ አምኖበት አብሮ መቀጠል አለባቸው ወይስ እንዴት ነው የሚለውን እስከዛሬ ባደረገችው ነገር፣ በተለይ ደግሞ የፍቅር ጥያቄውን አውጥቶ ከነገራት በኋላ ያደረገችው የሰጠችው ምላሽ እንግዲህ ትንሽ ከበድ ያለ ነገር ነበር። ብቻ ግን ለወደፊቱ እንግዲህ ምንድነው ማድረግ ያለባቸው የሚለውን ነገር አሁንስ እንዴት መጣችሁ? የሚለውን ሀሳብ እንሰጥበታለን። በቅድሚያ ግን ስለመጣችሁ ከልብ አመሰግናለሁ። ይህንን ቪዲዮ ስትጀምሩ ላይክ፣ ሼር ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ቪዲዮን አይታችሁ ስጨርሱ ሰብስክራይብ ማድረጋችሁን እንዳትረሱ። እዚህ ቻናል ላይ እንግዲህ እውነት እውነቱ ነጭ ነጩ እየተወራ ሀሳብ እየተሰጠ ይታለፍበታል ማለት ነው። በቅድሚያም እንግዲህ ስለ አላዛርና ትንሱ ነው ሀሳብ መስጠት የምፈልገው ማለት ነው። አላዛርና ትንሶ ሁለታቸውም ለየብቻ ብዙ ያሳለፉት የህይወት ጎዳና የህይወት በጣም ከፍ ዝቅ፣ በጣም ማጣት ማግኘት፣ መራብ፣ መጠማት፣ ብዙ ሰው ማጣት ብዙ ነገሮችን አሳልፈዋል ና ከዛ አልፎ አልፎ እሷም ከቢኒ ጋ ነበረች። አልዋሻችሁም፣ የቢኒን ነገር አሁን ላነሳ አደለም፣ ግን መጀመሪያ የሆነ ቪዲዮ ስትሰራ ነበር። ከዛ ቡታጅራ ደግሞ ሄዳ ከቢኒ ጋር የተወሰኑ ቪዲዮችን ሰርተ ነበር። ከዛ ከቢኒ ጋር በምን እንደተፋረሱ ባይታወቅም ብቻ ግን በራሷ መስራት ጀመረች። ከዛ ድንገት መጣ ደግሞ የግድ ካላዛር ጋር መስራት አለብሽ፣ ልጄን እንደዚህ እንድትዪው እንድትንከባከቢው አደራ ሰጥችሻለሁ ተብላ እንግዲህ ሁለት እናቶቿ አንደኛዋ የአላዛር እናት ነች፣ አንደኛዋ ደግሞ የእሷ እናቴ ናት የምትላት ሴት ነችና ስትነግራት አላዛርን ሙጥኝ ብላ አላዛር ሴት የሚባል ነገር አልፈልግም፣ ማየት እንኳን አልፈልግም። ተጎድቻለሁ፣ ተሰብሬ ያለሁ ባመንኩት ሰው በቃ ተገፍቻለሁ። ስለዚህ ይቅርብኝ ባለበት ታይም ምን ያለውል በቃ ከጎን ልሆን ፈልጋለሁ፣ ችግርን፣ ደስታን፣ በቃ ሐዘን ሁሉ ነገር ልጋራ ፈልጋለሁ፣ በማለት እንግዲህ ተጭነው መጣች እንደምታቆት ነውና። ከዛ በኋላች ልጅ ብዙ መልካም ነገሮችን አየንባት፣ ግን ውስጧን ገብተን ያየነው ነገር የለም። በወራችሁ ልክ ግን አስተሳሰቧ ተመቸን፣ በጣም ወደድናት። እሱንም ያው እንደምናውቀው ነው መልካም ሴት ያጋጥም እያልን ስንመኝለት ስለነበረ ያንን ነገር በቃ ትንሱ ስትመጣ ትክክለኛ ያንተ የምትባሏ ሴት እሷ ነችና እንኳን ደስ ያለው ሁሉ እያልን በጣም መልካም ናቸው ሁለቱ ተግባቡ። በቃ ስብእናቸው ደስ ይላል። በቃ ተገጣጥመዋል። ፈጣሪ በቃ ለሱ ብሎ ያመጣት ሴት ነች ብለን ተቀብለናት ነበረ። በኋላ ላይ እሷ የምታደረግ እኔ ተናግሬ ነበር፣ አንድ ሴት ልጅ የሆነ ነገር ካላሳየችው አንድ ወንድ ልጅ ፍቅር ውስጥ ሊገባ አይችልም። ስለዚህ ትንሱ ባሳየችው ልክ አላዛርም እንዲያፈቅራት ሆኗል እና አፈቅርኩ ብሎ መጠ ሲናገር ደግሞ አይሆንም፣ ትምህርቴ መማር አለብኝ፣ ቤተሰብ መርዳት አለብኝ፣ እንደዚህ እንደዚህ፣ ለኔ ፍቅር አልታደለም፣ ለኔ ህይወት እንድኖር አልታደለም። የምትሰጠው መልስ ሌላ፣ የተጠየቀችው መልስ ሌላ ነበር እና በጣም ሁላችን ታመን ነበር። ለምን ቢያንስ እንኳን አሁን በአሁን ትቀበለው ባንልም እንደዛ ብንል እሷም ትጎዳለች፣ እሱም ይጎዳል ህይወት በጣም አጣብቂኝ በጣም አሰልቺ በጣም ቃ የማይሆን ነው የሚሆነው። ምክንያቱም አንድ ሰው በፍቅር ወደ ተገዶ መግባት የለበትም፣ ወዶና ፈቅዶ። ፍቅር ደግሞ እኩል እኩል ሚዛን ሲመታ ነው። በአንደኛው ወጥ የሚያጋድል ከሆነ አንደኛው ጋር ፍቅር ኑሮ አንደኛው ጋር ፍቅር ከሌለ በጣም ከባድ ነው የሚሆነውና ያንን አይደለም ያለው ነው ግን ቢያንስ አብረሹ ብዙ ጊዜ ያሳልፈሻል። ውስጡን ታውቂያለሽ፣ ብዙ ያሳለፈውን ነገር ታውቂያለሽ። ተጭነሽው ነው ሄድሽው ሳይፈልግ በግድ አለው ልብለሽ። ግን የማያዘልቅ ነገር አሳይተሽው አሁን ለምን ትታጠፊያለሽ? በቃ አንቺ አብረሽ ሆነሽ ጥሩ ነገሮችን ካገኘች በኋላ ብዙ ነገሮችን ከተማርሽ በኋላ ከእሱ ጋር ሆነሽ ደስተኛ ከሆነሽ በኋላ ፍቅር ውስጥ ከገባ በኋላ መልስሽ የሚያስጠላ ለምን ሆነ? ለምን ትንሽ እንኳን ላስብበት ባክ ብለሽ ብቻውን እንኳን ልታወሪ አልፈልግሽም? ለምን በዚህ ልክ አመናጨክሽው? ለምን በዚህ ልክ ጥለሽው መሄድ ለመሄድ ወሰንሽ? ብለን ብዙዎቻችን ሰድበናት ነበር። እኔ በጣም በቃ ስሜታዊ ሆኜ በጣም ብዙ ነገር ተናግሬያታለሁ፣ አልዋሻችሁም። ያንን መናገር ደግሞ አይቆጨኝም፣ አላፍርበትም፣ አላፍርበትም። እኔ ምንድን ነው ያልኩኝ ከአንድም ሁለት ቪዲዮ እስክትሰራ ጠብቂያት ነበር የመጀመሪያው ቀን ምንም አላልኳትም የራሷ ምክንያት ይኖራታል ብዬ አሰብኩ በሁለተኛው ቪዲዮም እንደዛ አሰብኩ በሶስተኛው ግን ተናደድኩ በቃ የምትሰጠው መልስ አብሶ በቃ ጓዳይ አጎቴ አያቴ አክስቴ መጡ እንደዚያ ያሉኝ ተቆጡ ይ ስትል በጣም ተናደድኩ በቃ ስሜታዊ ሆንኩኝ ና ለምን እንደዚህ ታረጊያለሽ ልጁ እንዲያለቀሰ እየለመነሽ አለባበስሽ እንኳን አረማመድሽ እንኳን የተቀየሩ ከአላዛር ጋር ስትሆኝ ነው ውበትሽ የጨመረው ከሱ ጋር ስትሆኝ ነው። ስለዚህ ይሄ ሰው ደግሞ ከዚህ በኋላ እራሱ ያንቺ የኔ ሰው የምትይ ሰው ቢሆን ወይ ደግሞ ያንቺ ቢሆን ያ ሰው ምን ያህል ህይወትሽን ሙሉ ደስተኛ አድርጎ ሊያኖርሽ እንደሚችል መገመት አይከብድም። ስለዚህ ለምንድን ነው በትክክል ወሬ ማታወሪው፣ በትክክል ለምንድን ነው በቃ የሆንሽውን ነገር እማትናገሪ ብዬ አቅርበሽ ለምን አላወራሽውም? ውስጡን እያወቅሽው ለምን እንደ ሩቅ ሰው እንደ ባዕድ ሰው በዛ ልክ አልፈልግም አልፈልግም ኑሯለኝ። ህይወትን መኖር እፈልጋለሁ። እንዴ እንደዚህ ለምን ያለች ብዬ በጣም ተቆጥቻት ነበር። በስተመጨረሻም እንግዲህ እናትየዋም ታፈቅርሃለች እያለችው ነበር ትንሷ፣ አይሆንም እኔም እንደምታፈቅረው ነው ያወቅኩትኝ። ማለት ሴት ልጅ ናት፣ ልትግደረደር፣ ልታወራ፣ ልትጠብቅ፣ ልታስጠብቅ ትችላለች። ባንዴ እሺ ማለት የለም። ያ የሴትነት ክብራችን ነው፣ ጥሩ ነገር ነው ግን ደግሞ ስትናገረኝ ነበር። በሰዓቱ በቃ በጣም ነው የተሰማኝ። እግዚአብሔርን አልቅሻለሁ ላ ማለት ነው አለ አልነግራችሁም። በቃ ማለት አላዛር ሲያለቅስ እኩል ነው ያለቀስኩት ከሱ ጋር እናትዬ ምንድን ነው የሆንሽብኝ እያለ ማለት ነውና፣ ብቻ በስተመጨረሻ የትንሱ እናት ነኝ ያለችው እናት መጣለች እና ሁለቱን አገናኝታቸው በዚህ መልኩ እንግዲህ እሷም ይቅርታ ጠይቃ ካላዛር ጋር ለመቀጠል የወሰነች ይመስላል። ለማንኛውም ግን ዋናው ነገር የእናንተን ሰላም፣ የናንተን መፋቀር፣ የእናንተን መዋደድ ነው የምንፈልገው። አንዳችሁ አንዳችሁን ስትጎዱ ማየት አንፈልግም። ና ይህንን ነገር ላስተላልፍ ነው የምወደው። እንግዲህ ይቅርታ አድርጉልኝ፣ ከላይ ላይ ዝናብ እየዘነበ ነው። የኢትዮጵያ ኑሮ ታቆት አላችሁ። ድምጹ ትንሽ ሊረብሻችሁ ይችላል፣ ግን እንደምንም ብዬ ነው ሪከርድ እያረኩላችሁ የምገኘው። ብቻ ትንሱና አላዛር በመታረቃቸው አንድ ላይ በመምጣታቸው ግ በጣም ደስ ብሎኛል። እንኳን ደስ ያላችሁ ለማለት እወዳለ ወይ ማለት ነው። የማታውን ቪዲዮ ደግሞ አብረን የምናየው ይሆናል። ሌላኛው ደግሞ አብርሽና ሩታ እንግዲህ እንደሚታወቀው የልጅ እናትና አባት ሊሆኑ እንግዲህ ቀናቶችን፣ ወራቶችን እየተጠባበቁ ይገኛሉ። በመጀመሪያ እንኳን ደስ ያላችሁ፣ እንኳን ለዚህ በረከት፣ እንኳን ለዚህ ጸጋ አበቃችሁ ብዬ መልካም ምኞቴን እገልጻለሁ። በመቀጠል ደግሞ እንግዲህ የሩታ እርግዝና የቆየ ነው እኮ አራት ወር አምስት ወር አልፏት፣ እንዴት ነው እንደ አዲስ ዛሬ አውቀናል ብለው የሚደሰቱት ለምንድን ነው? እንደገና ደግሞ ሩታ ከትዳር ውጪ ነው፣ ገና ገማግባቷ ይሄ ሁሉ በስርዓት ለምን አይኖራትም? ብዙ ሰዎች ብዙ አይነት ሀሳብ አስተያየት እየሰጡ ይገኛሉና በጣም ነው የሚያስቀው። ግን በጣም የሰው ደስታ የማያስደስታችሁ እናንተ ሰው አይደላችሁም በአጭሩና፣ ሩታዬም አብርሽየም ወደፊት ማንንም መስማት የለባችሁም። መልካም ነገር የሚመኙላችሁን መልካም ነገር የሚያደርጉላችሁን ሰዎች ብቻ እየተከተላችሁ ኑሯችሁን ከፍ ማደግ ነው ያለባችሁ ብዬ ነው ሀሳብ አስተያየት የምሰጠው። እና ዛሬ ደግሞ አብርሽ እንግዲህ ያንን ደስታ በቃ እኔ እንጃ ልዩ ስለሆነበት በሚያምር ሁኔታ ወጣ ብለው። እንግዲህ ሩታየም ዛሬ ሾሮባዋን ተሰርታ አምሮባት በደንብ ትክክለኛ ነፍሰ ጡር እርጉዝ መስላ መጣለችና እሱም ሰርፕራይዝ አድርጓታል። ሴት ልጅ መንከባከብ ይችልበታል። እንኳን አርግዛ ሳታረግዝም እንግዲህ በጣም የሚንከባከባ ሰው ነውና አብርሽ እንኳን ደስ ያላችሁ ለማለት እወዳለሁኝ። በማታው ቪዲዮ ደግሞ በጣም ምርጥ ምርጥ ቪዲዮ እንደሚለቀቅ ተስፋ አድርጋለሁ። በጣም በጉጉት ነው የምጠብቀው። ዝናቡ በጣም እየረበሸኝ ስለሆነ ሀሳቤን እዚህ ጋር ነው የማበቀው። በእነሱ ላይ የምታወሩ ሰዎች እየፈጠራችሁ አርፋችሁ ኑሯችሁን ኑሩ፣ ኑሯቸውን ይኑሩበት ባካችሁ ላይ ማለት ነው ምወደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱት። ዝናብ ሲባራ ደግሞ በደንብ ጥሩ ሀሳቦችን እሰጣለሁ። በስተመጨረሻ ግን መናገር የምፈልገው ሩታዬ፣ እንኳን ደስ ያለሽ፣ እንኳን እንኳን ደስ ያላችሁ ወልዳችሁ ለመሳም ያብቃችሁ። ትናንትና ምንድ ነው በሆዷ ያለውን በጀርባው ያሳዝላት፣ ያልሽ አባባል አልገባኝም እያላችሁ ነበር። ምርቃት ነው። እኔም ትልልቅ ሰዎች ሲመርቁ ሰምቼ ነው። ለምን በሆዷ ያረገዘችውን ወልዳው ከዛ ስታዝለው እንደማለት ነው። ወልደሽ እቀፊ እንደሚባለው ወልደሽ እዘይ ለማለት ነው። እና ብቻ ግን አስቆኛል ኮሜንቱ። ለማንኛውም ዝናቡ እየረበሸኝ ነው። በአዲስ ቪዲዮ እንገናኛለን። ሰላም አምቹልኝ።